ስማኝማ ወዳጄ፣ ስማኝማ ወንድሜ፣ ስሚኝማ እህቴ፣ ስሚኝማ እናቴ፣ ስማኝማ አባቴ፣ ወገኔ፣ ሰው ሁን። ሰው ብቻ ሰው ሁን። ሰው ሁኝ። ሰው ሁኑ። ሰው ሁኑ መጀመሪያ ከሁሉም ነገር ሰው ይቀድማል። ከጎጠኝነት፣ ከብሔርተኝነት፣ ከሰፈርተኝነት፣ ከሁሉም ከሁሉም፣ ከገንዘብ፣ ከኢኮኖሚ ሰው ሁን። ሰው ይበልጣል። ቅድሚያ ሰውነትን እናስቀድም። አንድ ሰው በአመለካከቱ፣ በእምነቱ፣ በእይታው፣ በአስተውለቱ ሊለያይ ይችላል። ማንም በአመለካከቱ መቶ ፐርሰንት የሚመሳሰል የለምና። ስለዚህ ቅድሚያ ለሰው ክብር እንስጥ፣ ሰው ሆኖ በመፈጠሩ ብቻ። ይህ ማለት አንስደው፣ አንስተዳደል፣ ሞራሉን አናኮስሰው፣ አካሉን አናጉድለው። አሟልቶ የፈጠረው ራሱ እንዲወስደው የወስደው ዘንድ እንፍቀድለን። ሰማኝ፣ እኔ ነግርሃለሁ፣ እኔ ነግርሻ አለው። ታናሽ ወንድምሽ፣ ታናሽ ወንድም፣ ፕሊስ፣ ፕሊስ ሰይጣናዊ አመለካከት አይጠናወተን። የትኛውንም አይነት እምነት፣ አመለካከት፣ ሃይማኖት፣ ብሔር፣ ጎሳ፣ ሰፈር እኖረስ ይኖረን። ነገር ግን ሰውን ሰው ሆኖ በመፈጠሩ ሁለት እጅ ሁለት እግር፣ በፈጣሪ አምሳል የተፈጠረን አካል በራሳችን አናጣ አናውድም አልታዘዝንምና። እናም እህቶቼ፣ ወንድሞቼ አንድ ሰው በሰውነቱ ብቻ እናክብረው፣ አንስደው። እኛ ቆሸን፣ የቆሸሹ ቃላትን እየተናገርን አናቆሸሽ። ሁላችንም ፈጣሪ ሰውን በሰውነቱ ብቻ እንድናከብር ይርዳል። የተወደዳችሁ እና የተከበራችሁ የቻናል የቤተሰቦች እንደምናላችሁ እንደምንቆያችሁ በያላችሁበት ሰላማችሁ ብዝት ይበላችሁ ያው እንግዲህ በአሁኑ ሰዓት በአለም ላይ በሀገራችንም ላይ በየትኛውም አለም ጦርነት የእርስ በርስ ጦርነት ውጊያ ግድያ ሃይማኖታዊ ነቆራ ፖለቲካዊ ነቆራ የበዛበት ዘመን ሁሉ ከሰይጣን የመነጨ ነው። እና ከተመለከትኩት ከመመለከታቸው ከማያቸው አሉታዊ ወይ ደግሞ ኔጌቲቭ ሁነቶች ተነስቼ ነው ይህ ነገር ለማለት የፈለግኩት እና ቢያንስ አንድ ሰው ሰው በመሆኑ ብቻ እንወደደው፣ እናክብረው፣ ማንነቱን እናክብርለት የኛንም እንዲያከብርልን። ሙስሊም፣ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ፣ ሌላም ሌላም ሌላም መጀመሪያ ሰው እንደሆነ ብቻ እንመን። ሰው በመሆኑ ብቻ ክሬዲት እንስጠው። አሁን ያለው መገፋፋት፣ መተረማመስ ከፈጣሪ ትዕዛዝ ውጭ ነውና ከኔም ከአንቺም ከአንተም ከእነሱም ከእናንተም ከእኛም ከሁላችንም የሚጠበቅ ነገር ነውና፣ ይመቻችሁ ወዳጆች።